ከእንቅልፌ ስነቃ ከእንቅልፌ ስነቃ ሌሊት በጨረቃ በሀሳብ ተጉዤ ሀሳብ ያበቃ ዓለምን ሳሰው ጸጥ ባለው ምሽት ሳወጣ ሳወርድ የማያልቅን አሴት አንድ ጊዜ ስደሰት በጥሩ ሀሳቦች ሌላ ጊዜ ስወቅስ ለራሴ በሚመች ከእንቅልፌ ስነቃ ሌሊት በጨረቃ ቅኔ ዘርፋለው በሚል ሀሳብ ቅኔ ዘርፋለሁ በሚል ሀሳብ ሲቃ አንዱን አወጣለሁ አይሆንም እላለሁ ሌላ ጀምራለሁ ደግሞ ሰርዛለሁ እንዲሁ ስሰርዝ ስደልዝ አድሬ ቅነው ቢጠፋብኝ ከሰሙ ጀምሬ ወርቁን እየፈለጉ ሳላገኘው ነጋ እስርዙ መሃል በብርሃን ፍለጋ ሰሙን አግኝቻለሁ ወርቁ ወይ የት ገባ? እስርዙ መሃል ወርቁን እንዲያስተጋባ ለሊት የሰረዝኩት በምሽት ጨረቃ ወርቁን ይዞ ጠፋ በሌሊት አበቃ። ሰሙ ብቻ ቀርቶ ብርሃን ሲወጣ ስርዙ ነው ብዬ ወርቁ ሲታጣ፣ ቀጠሮ ይዤ ያለው ከእንቅልፌ ስነቃ ወርቁን ለመፈለግ ከስርዙ መሃል ለሊት በጨረቃ